ጌታ ለዚች እናት መልእክት ሰጥቶኛል። እናት፣ ወንድ ልጅ የማን ነው? የኔ ነው። ጌታ አላውቅም። የመጀመሪያ ልጅሽ ነው። ለዛ ልጅ ልክ አንድ ወንድ ልጅ በፊትሽ ጠየም ያለ ልጅ ጌታ እያሳየኝ ነው። ጉባኤ፣ እጆቻችሁ ወደ ሷ ዘርጉና ሞት አይሆንም፣ ባለስ ሞት አይሆንም። ትምህርት ቤት ሄዶ ራሴን እያለ እውነት ነው። ፈተና ላይ በቀደም ታሞ መጥቶ ጸልየ ነው ሄዶ እንደገና ተፈተነ። በየሳምንቱ እያመመው ይመጣል ትምህርቱም ትቶ ይሄን መልእክት ብላቴናው በዚህ ዓመት መጨረሻ ሰዓት ላይ ትምህርት እንዳይማር አይምሮውን ለመዝጋት የወጣው እየሰማሽ ነው አይደል? እውነት ነው። ትምህርት ቤት ሄዶ ራሴን እያለ ትንሽ ልጅ ነው፣ ግን እንደ ትልቅ ሰው እየተጨነቀ ስመለስ እያየው ነው። እውነት ነው። መንፈስ ቅዱስ ተናገረኝ። ልጅ ምን ሊሆን ነው እያልሽ ነው። እግዚአብሔር ግን እኔ ወርቻለሁ። አሜን። የልጅሽ አእምሮ አይበላሽማ አይኑ አይጠፋማ። ታሪክሽ ተቀይሯል። መርገም ተሰብሯል። እየተማረ ያለውን ትምህርት መቼ ነው ትምህርቱን ጥጦ ራሴን እያለ የመጣው

ጌታ ምስክሬ ነው። በእናንተና በነገሮቻችሁ ላይ የዘር ያለ ዘዋሪ ጀርባው ተወግደዋል። ውርደታችሁን የሚጠብቀው ዘንድሮ ክብራችሁን ያያል። አጠገብ ያለሁ አሁንም በዚህ ነካ ታረጋውና ተዘጋጅ፣ ተራው ያንተ ነው። በል ተራው የኔ ነው። አሜን። አልሰማሁም። ተዘጋጅ፣ ተራው ያንተ ነው። በል አሜን። እየሰማሽ ነው? አዎ፣ ልጅሽ አምልጧል። አሜን። ከዚህ በኋላ ቤተ ደሽ መሳቅ እንጂ ማልቀስ አይሆንም። የተበላሻሸው ነገሮቻችሁ ተስተካከለ። አሜን። ላንቺም ለባለቤትሽም ስራ ኦን ኦፍ እንዲሆን እንዳይሳካ የሚያረገውን እባብ እግዚአብሔር ቆርጦታል። ሄደሽ ጠይቅ፣ ደምጣው ብለሽ የሆነ ሰው ይነግርሻል። አና ባይ መልክታለኝ። ጉባኤ እጆቻችሁን ዘርጉና በሩ አይዘገምባሉ። በሩ አይዘገም። ማን አልኩሽ እናቴ ጌታ መልእክት ሰጥቶኛል። እኔም መልእክት ያዥ ሁላሊቱና ጨጓራው ላይ ወገቡ ላይ ደሙ ላይ ስጋው ላይ የሆን መዘዝ ይዞ የመጣውን ጌታ ዛሬ ደብቶታል። አሜን። ደምጠው ማነው አልሽኝ? ባለቤትሽ ቤታችሁ የደስታ ቤት ይሆን። አሜን። ጌታ ሰላም ወደ ቤትሽ ገብቷል። አሜን። ልጅሽ አምልጧል። አሜን። ርግማን ተሰብሯል። አሜን። ከቸርችሽ ሰዎች ወደ ቤትሽ ለምዝጋና ይመጣል። አሜን። ለሀያ ሰው ልጸልይ እሷ እኮ አትረቦም ያለው ቤታችን መቶ ጌታን አመሰግናልታራዲናና ታናሞና ታ ራዲናሱሜ። እጆቻችሁን ዘርቡና፣ በሩ ተከፍቷል። በሉ ተከራከሩ፣ ተመልሷል። በሉ ደስ በልሽ፣ ሰላምሽ ተመልሷል። መርገም ተሰብሯል። በሶስት ነገር እኔ ጋ በምዝጋና ትመጫለሽ። አሜን። በምዝጋና እንገናኝ። ተከራካሪው ተመቷል። በሩ ተከፍቷል።